በሳውላ ማረሚያ ተቋም የግብርና ባለሙያ የሆኑት አቶ ጌታቸው ታምራት ታራሚዎች ዘመናዊ የግብርና አሰራርን እንዲላመዱ በማድረግ በእርሻ ሥራ፣ በእንስሳት እርባታ፣ በንብ ማነብ፣ በጓሮ አትክልትና በዶሮ እርባታ ተሰማርተው ውጤት ማስመዝገባቸውን አብራርተዋል። ታራሚዎችን በቴክኖሎጂ የሚሰለጥኑበትን አዳዲስ ያው ወቅቱን ጠብቆ የእርሻ ዘርፍ የሚሰሩ ስራዎችን ወቅቱን ጠብቆ እርሻ ካላንደርን ጠብቆ መስራትን ነው። ቴዎሪ ከሰለጠኑ በተግባር የሚሰለጥኑበትን ስልጠና ይወስዳል። ማረሚያ ተቋም ላይ ሁሉም ዘርፍ አለ፣ እርባታው ዘርፍ አለ፣ እርሻው ዘርፍ አለ። እኔም ማነቡም በተመሳሳይ ስብጥር እርሻውን ታራሙ እንድማር እንድሰለጥን፣ በአንድ በኩል ደግሞ ለተቋሙ ገቢ ማስገኛ ስለሆነ እርሻው ላይ አብዛኛው ግን ለታራሚ ስልጠና ነው። በተቋሙ የማረምና ማነጽ ተሀድሶ ልማት ዲቪዥን አስተባባሪ ረዳት ኢንስፔክተር ምስክር አበራ በተቋሙ ከ25 ሄክታር መሬት በላይ በቋሚ ሰብሎችና ኢኮኖሚያዊ አዋጭነት ባላቸው የጓሮ አትክልቶች መሸፈኑን ገልጸው፣ ታራሚዎች እያመረቱ የእውቀትና የቴክኖሎጂ ሽግግር እንዲያደርጉ እየተሰራ ነው ብለዋል። እርሻ ልማት አካባቢ ላይ በርካታ ምርት ስራዎች፣ ሰብል ምርቶች ሁለት ነጥብ አምስት ሄክታር መሬት ላይ ደረቅ ሰብል በቆሎ እየተዘራ ሌላዎች ላይ ደግሞ አንድ ነጥብ አምስት ሄክታር መሬት ላይ የተለያዩ ምርት አይነቶች ተዘርተው በዛ ሁሉ በምሰራበት ቦታ ላይ ስልጠና እየወሰዱ በሌላ በኩልም ምርት እያመረተው ያለበት ሁኔታ አለ። የሳውላ ማረሚያ ተቋም አዛዥ ኮማንደር ብርቱካን መንግስቱ በበኩላቸው በተቋሙ ከ1600 በላይ ታራሚዎች እንደሚገኙ ገልጸው ማረሚያ ተቋሙ ሰው ታስሮ የሚኖርበት ሳይሆን ታርሞ የሚታነጽበትና የሚቀየርበት እንዲሆን በተደረገው ጥረት በርካታ ለውጦች መመዝገባቸውን አስታውቀዋል። ታራሚዎቹ ዘመናዊ የእርሻ አመራረት፣ የእንስሳት እርባታ ዘዴ እንዲማሩ በተቋሙ በተጠናከረ ሁኔታ እየተሰራ መሆኑን አስረድተዋል። የእኛ ታራሚዎቻችን አካባቢ የመጣ ስለሆነ ሞር አሁን ሰዎች ዝንባሌያቸው ወዴት ነው የሚለው ይታያል። እና በእርሻው ዘርፍ ደግሞ ዘመናዊ የእርሻ አስተራረስ ዘደን፣ ዘመናዊ የእንስሳት ድለባ፣ ዘመናዊ የእርባታ ዘደን እንዲማሩ ይደረጋል። አሁን እዚህ ግቢ ላይ የተለያየ እርሻዎች አሉ። በቆሎ እርሻ አለ፣ የሙዝ እርሻ አለ። እዚህ ጓሮ ተክልቶች አሉ ቲማቲም አለ። የተለያዩ ችግኝ ማፍላት ዘዴዎች አሉ እና ያን ምንድን ነው መጀመሪያ ከምንም በላይ ማስተማሪያ ነው። ማረሚያ ተቋሙን የግብርና ሞዴልና የቴክኖሎጂ ሽግግር ማዕከል ለማድረግ ታቅዶ በትኩረት እየተሰራ መሆኑን ኮማንደር ብርቱካን መንግስቱ ጨምረው ገልጸዋል። ዶሮ እርባታ አለ። የከፍት እርባታ አለ። የፍየሎች አሉ። ድለባዎች ድለባም አለ። በረ ድለባ አለ እርባታ ደግሞ ሴት ላሞች አሉ እንግዲህ አይታችኋል። እና በዛ ልክ እየተሰራ ያለበት ሁኔታ አለ። አስር ቅፎችን ዘመናዊ ቅፎችን በእኛ በራሳችን ህግ ታራሚዎች በቴክኒክና በመጣው ባለሙያ ድጋፍ ሰርተን ወደ ተግባር የገባንበት ሁኔታ አለ።